የዩናይትድ ኪንግደም ፖለቲከኞችን እያወዛገበ ያለው የኢትዮጵያዊው ስደተኛ ጉዳይ ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከእስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደምናላችሁ። ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ የኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደመጣሁት ዝርዝር መረጃዎች እናመራለን። ኢትዮጵያዊው ስደተኛ ሀዱሽ ገብረ ሥላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙን ተከትሎ የፀረ ስደተኞች የተቃውሞ ሰልፎች ተካሂደዋል። በግለሰቡ ላይ የአንድ ዓመት እስር ከተፈረደበት በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው አርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ ተመልሶ ተቀስቅሷል። የዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲዎች የገዢው ሌበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደማሳያ እየተጠቀሙበት ነው። ጠቅላይ ሚኒስተር ስታርመን እና ከፍተኛ ባለስልጣናት በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዘዋል። በቀጣዩ ምርጫ የጠቅላይ ሚኒስትር ኪር ስታርመርን ተፎካካሪ ይሆናሉ የሚባሉት የወግ አጥባቂዋ ፓርቲ መሪዋ ኬሚ ባዴኖች እና የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ ከሀዱሽ መለቀቅ ጋር አያይዘው መንግስትን ደካማ በማለት ክፉኛ ተችተዋል። ይህ በእንዲህ እንዳለ የዩናይትድ ኪንግደም ፖሊስ ከእስር ቤት በስህተት የተለቀቀው ኢትዮጵያዊ ስደተኛ ሀዱሽ ገብረ ሥላሴ እጁን እንዲሰጥ ጥሪ አቅርቧል። ሀዱሽ ከእስር ቤት ከወጣ ከሁለት ቀናት በኋላ እሁድ ረፋድ ላይ ሰሜን ለንደን ውስጥ በፖሊሶች ተይዟል። ባለፈው አርብ ከለንደን ሰሜን ምስራቅ ከምትገኘው አሌክስ እስር ቤት የወጣው ኢትዮጵያዊው ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የአንድ ዓመት እስር ተፈርዶበት ነበር። ሀዱሽ በእስር ቤት ጥቂት ሳምንታትን ከቆየ በኋላ እንዴት በስህተት ሊለቀቅ እንደቻለ መነጋገሪያ ሆነዋል። ፖሊስም ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁን እንዲሰጥ ጥሪ አስተላልፈዋል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልቻለም። የፖሊስ አዛዥ የሆኑት ጀምስ ኮንዌይ ቅዳሜ ዕለት እንዳስታወቁት ፖሊስ ስደተኛው እንዴት ሊሰወር እንደቻለ ለማወቅ ሁሉንም መንገዶች እየመረመረ ሲሆን ሀዱሽ ባመለጠበት ጊዜ ገንዘብ ማግኘት መቻሉንና ከነዋሪዎች ድጋፍ ማግኘቱን ደርሰንበታል ብለዋል። ሀዱሽ ላይ በተደረገው ክትትል አርብ ኩለቀን ላይ ከእስር ቤት ከወጣ በኋላ በተለያዩ የለንደን ባቡር መስመሮች ላይ ተሳፍሮ በርካታ ጉዞ ካደረገ በኋላ ምስራቅ ለንደን ውስጥ በምትገኘው ስታርትፎርድ ከባቡር መውረዱ ታውቋል። በሕገ ወጥ መንገድ በጀልባ ተሳፍሮ ወደ ዩናይትድ ኪንግደም ከገባ ከሳምንት በኋላ በአንዲት የ14 ዓመት ታዳጊና ሌላ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ ክስ የቀረበበት ሀዱሽ በአገሪቱ ውስጥ ቁጣ እንቀስቅሶ ነበር። በዚህም ምክንያት ነዋሪዎች ሀዱሽ እና ሌሎች ስደተኞች በመንግስት እንዲያርፉበት ወደ ተደረገው ሆስቴል በመሄድ ተደጋጋሚ የተቃውሞ ሰልፍ በማድረጋቸው በተጨማሪ ከፖሊስ ጋር ተጋጭተው በርካቶች ለእስር ተዳርገው ነበር። ሀዱሽ ፈጸመ የተባለውን ትንኮሳ መሠረት አድርገው ለስደተኞች አሉታዊ አመለካከት ያላቸው ሰዎች ያደረጉት ግፊት ጉዳይ በአገሪቱ ከፍተኛ መሪዎችና ፖለቲከኞች ዘንድ ትኩረትን አግኝቶ የውዝግብ ምክንያት ሆኖ ሰንብቶ ነበር። አሁን ደግሞ ስደተኛው ከእስር ቤት ተለቋል መባሉ ውዝግብን አስነስቶ ተቃዋሚ ፖለቲከኞች በገዢው ሌበር ፓርቲ ላይ ትችትን እየሰነዘሩ ነው። ካለፈው አርብ ከሰዓት በኋላ አንስቶ ሀዱሽ ገብረ ሥላሴን እያፈላለገ ያለው ፖሊስ ግለሰቡ በቀጥታ እጁን እንዲሰጥ ጠይቋል። የፖሊስ ኃላፊው ኮንዌይ ለተፈላጊው ሀዱሽ በቀጥታ ባስተላለፉት መልእክት ያለበትን ለፖሊስ እንዲያሳውቅ አሳስበዋል። ለኢሚግሬሽን ሰራተኞች ወደ ኢትዮጵያ መመለስ እንደምትፈልግ ቀደም ሲል አሳውቀሃል የተሻለው መንገድ በቀጥታ ከፖሊስ ጋር መገናኘት ወይም ወደ ፖሊስ ጣቢያ በመሄድ እጅ መስጠት ነው በማለት ፖሊስ የት እንዳለ ለማወቅ እያፈላለገው መሆኑን ገልጿል። ፖሊስ ቅዳሜ ዕለት ባሰራጨው በደህንነት ካሜራ የተቀረጸ ቪዲዮ ሀዱሽ ከእስር ቤት የተሰጠውን ልብስ እንደለበሰ በሰሜን ለንደን በሚገኝ ቤተ መጻሕፍት ውስጥ አርብ ማምሻ ላይ መታየቱን ያሳያል። ተጨማሪ የፖሊስ መኮንኖች ሀዱሽ ታይቶባቸዋል ወደተባሉ አካባቢዎች ተሰማርተው እየፈለጉት መሆናቸውን የከተማዋ ፖሊስ አሳውቋል። የዩናይትድ ኪንግደም ምክትል ጠቅላይ ሚኒስትርና የፍትህ ሚኒስትር የሆኑት ዴቪድ ላሚ ሀዱሽ እንዴት ከእስር ቤት ሊለቀቅ እንደቻለ የሚመረምር ገለልተኛ አጣሪን የሚመሩ ጩዎች እንዲመረጡ ትዕዛዝ አስተላልፈዋል። በተጨማሪም ሀዱሽ የተለቀቀበት አይነት ስህተትን ለመከላከል እስረኞች ከመለቀቃቸው በፊት ባለው ምሽት ላይ ተጨማሪ ማጣራት እንዲደረግ የሚያዝ አዲስ አሰራር ከሰኞ ጀምሮ ተግባራዊ እንዲደረግ ታዟል። የዩናይትድ ኪንግደም የፍትህ ሚኒስትር ዴቪድ ላሚ ፍርደኛው ከነበረበት እስር ቤት በወጣበት ሁኔታ በእጅጉ ማዘናቸውን ገልጸዋል። ላሚ በኤክስ ገጻቸው ላይ እንዳሰፈሩት ግለሰቡ በአስቸኳይ እንዲያዝ ከፖሊስ ጋር እየሰራን ሲሆን በተጨማሪም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ አዝዣለሁ ብለዋል። ሀዱሽ በእኛ ጎዳናዎች ላይ መቆየት ያለበትም፣ ለፈጸመው ወንጀል ከሀገር መባረር አለበት ሲሉ ሚኒስትሩ ቁጣቸውን ገልጸዋል። አካባቢውን ወክለው የፓርቲ አባል የሆኑት ማሪ ጎልድማን እንዴት ግለሰቡ በስህተት ሊለቀቅ እንደቻለ ይፋዊ ፈጣን ምርመራ እንዲደረግ ጥሪ አቅርበዋል። ይህ የወከልኩትን ሕዝብ ደህንነት ለአደጋ የሚዳርግ በመሆኑ ፍጹም ተቀባይነት የሌለው ነው ያሉት የፓርላማ አባሏ ከእስር ቤት አገልግሎት መልስ እፈልጋለሁ ብለዋል። የወግ አጥባቂዋ ፓርቲ መሪዋ ኬሚ ባዴኖች በሌበር ፓርቲ ስር ያለው የሀገሪቱ አጠቃላይ ስርዓት እየፈረሰ ነው በማለት የእስረኛውን ማምለት ተቀናቃኛቸውን ገዢ ፓርቲ ለመውቀስ ተጠቅመውበታል። የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ በበኩላቸው ሀዱሽ አሁን በኢሴክስ ከተማ ጎዳናዎች ላይ እየተንቀሳቀሰ ነው፣ ብሪታንያ ችግር ላይ ናት ሲሉ ገዢውን ፓርቲ ወርፈዋል። በወሲባዊ ትንኮሳ የተከሰሰው የተከሰሰ ኢትዮጵያ የሀዱሽ ጉዳይ ተከታታይ የተቃውሞ ሰልፎች የቀሰቀሰ ሲሆን አሁን ከእስር ቤት በስህተት መለቀቁ ደግሞ ፖለቲከኞች በቀጣይ ለሚካሄደው ምርጫ ገዢውን ሌበር ፓርቲን ለማጥቃት እየተጠቀሙበት ነው። ሀዱሽ ገብረስላሴ ስላሴ ከእስር ቤት በወጣበት ጊዜ የእስር ቤቱ ሙሉ ልብስ ለብሶ በፌስታል ዕቃዎችን ይዞ እንደነበር ፖሊስ አስታውቋል። ሀዱሽ ባለፈው መስከረም ወር አጋማሽ ላይ የአንድ ዓመት እስር የተፈረደበት ጊዜ ጉዳዩን የተመለከቱት ዳኛ ግለሰቡ በልጆችና በሴቶች ላይ ወሲባዊ ጥቃት ሊፈጽም ይችላል በማለት ከእስር ከወጣም ቁጥጥር እንዲደረግበት አዘው ነበር። ሀዱሽ የአንድ ዓመት እስር ተፈርዶበት አንድ ወር ከታሰረ በኋላ እንዴት በስህተት ሊለቀቅ እንደቻለ እስካሁን ግልጽ አይደለም። ነገር ግን የእስር ቤቱ ምንጮች ለቢቢሲ እንደተናገሩት ሀዱሽ በእስር ቤቱ ሰራተኛ እየተረዳ ከወጣ በኋላ ወደ ባቡር ጣቢያ ተወስዷል። አንድ የእስር ቤቱ መኮንን ከስደተኛው መለቀቅ ጋር በተያያዘ ከስራ የታገደ ሲሆን፣ አንድ ከፍተኛ የእስር ቤቱ ኃላፊ ግን ስህተቱ የተፈጠረው እስር ቤቱ ባሉት ጥቂት መኮንኖች እየሰራ በመሆኑ በስራ ጫና ምክንያት እየተፈጠረ ሊሆን ይችላል ብለዋል። ስደተኛው ኢትዮጵያዊ ከእስር ቤት ከተለቀቀ በኋላ በባቡር ተሳፍሮ የሄደ ሲሆን የተለያዩ የባቡር መስመሮችን በማቆራረጥ ወደ በርካታ የለንደን አካባቢዎች ተጉዟል። የዩናይትድ ኪንግደም ጠቅላይ ሚኒስትር የእስረኛው ከእስር ቤት መውጣትን ከሰሙ በኋላ የተፈጠረውን ስህተት ፍጹም ተቀባይነት የሌለው በማለት ሀዱሽ ተይዞ በፈጸመው ወንጀል ምክንያት ከሀገሪቱ መባረር አለበት ሲሉ ተናግረዋል። የቀድሞ የእስር ቤት ተቆጣጣሪ የሆኑት ጆን ፓድሞር የተፈጠረው ስህተት ካለው ሰፊ ችግር አንጻር መታየት እንዳለበት እና አንድ በዝቅተኛ ደረጃ ላይ የሚገኝን መኮንን ተጠያቂ የሚያደርግ እንደማይሆን ተስፋቸውን ገልጸዋል። ጨምረውም የእስር ቤቶች አስተዳደር ስርዓታችን ተበላሽቷል። ይህ የእስር ቤት አስተዳደር ስርዓት ሲበላሽ የሚከሰት ነገር ነው በማለት ለቢቢሲ ራዲዮ አራት ተናግረዋል። ሀዱሽ በታዳጊና በአዋቂ ሴት ላይ አስቀያሚ ወሲባዊ ጥቃት ወንጀል ፈጽመዋል። በእነዚህ ምክንያቶች የተነሳ ጉዳዩ በጣም አሳሳቢ ነው ብለዋል ላሚ። የእስር ቤቶች አገልግሎት ቃል አቀባይ እንዳሉት ፍርደኛው በስህተት ከተለቀቀ በኋላ በአስቸኳይ በቁጥጥር ስር ውሎ ወደ እስር ቤት እንዲመለስ ከፖሊስ ጋር እየሰሩ ነው። ህብረተሰቡን መጠበቅ ቀዳሚ የምንሰጠው ጉዳይ በመሆኑ እስረኛው እንዴት ከእስር ቤት ሊወጣ እንደቻለ ለማወቅ ምርመራ ጀምረናል። ሀዱሽ ፈጽሞታል በተባለው ወሲባዊ ትንኮሳ ምክንያት ባለፈው ዓመት መጨረሻ ላይ በቁጥጥር ስር ሲውል በትንሽዬ ጀልባ ወደ ዩናይትድ ኪንግደም ከገባ በኋላ ካረፈበት ዘ ቤል ሆቴል ውጪ የተቃውሞ ሰልፎች ተካሂደዋል። ሀዱሽ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል። በተጨማሪም የስራ ማመልከቻ በመጻፍ ስራ እንዲያገኝ ልትረዳው በነበረች ሴት ላይ ወሲባዊ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤት ቀርቧል። ኢትዮጵያ ውስጥ የስፖርት መምህር እንደነበረ የተናገረው ሀዱሽ ለፍርድ ቤት በአውሮፓውያኑ ታህሳስ 1986 በመናገሩ ዕድሜው 38 መሆኑ የተገለጸ ቢሆንም የፍርድ ቤት ሰነዶች ግን 41 ዓመቱ መሆኑን ያመለክታሉ። በቀረቡበት አምስት ክሶች ጥፋተኛ የተባለው ሀዱሽ በመስከረም ወር አጋማሽ ላይ የአንድ ዓመት እስር እና ወሲባዊ ጥቃት እንዳይፈጽም ለመከልከል ለአምስት ዓመታት ማንኛዋንም ሴት እንዳይቀርብ እግድ ተጥሎበታል በተጨማሪም ለአስር ለ10 ዓመታት በወሲባዊ ጥቃት ፈጻሚዎች መዝገብ ላይ ሰፍሮ በየጊዜው እንዲፈርም ትዕዛዝ ተላልፎበታል የእስር ቤት ምንጮች እንዳሉት ሀዱሽ ከታቀደለት ከዩናይትድ ኪንግደም የመባረር ውሳኔ በፊት ወደ ስደተኞች የማቆያ ማዕከል ሊላክ ነበር ፍርድ ቤት በቀረበበት ጊዜ ከዩናይትድ ኪንግደም እንዲባረር ፅኑ ፍላጎት እንዳለው ሲናገር ተሰምቶ የነበረ ሲሆን ወደ የትኛው አገር እንደሚባረር ግን እስካሁን ግልጽ አይደለም። የኢትዮጵያዊው ስደተኛ ሀዱሽ ገብረስላሴ ጉዳይ ከፍተኛ ትኩረት ስቦ የፖለቲከኞች መወዛገቢያ ሆነ እንጂ በዩናይትድ ኪንግደም ውስጥ የእስረኞች በስህተት መለቀቅ አዲስ ነገር አይደለም። ሀገሪቱ የእስር ቤቶችና የታሳሪዎች አስተዳደር አገልግሎት የወጣ መረጃ እንደሚያመለክተው ከአውሮፓውያኑ ሚያዝያ 2024 እስከ መጋቢት 2025 ድረስ ባለው ጊዜ 262 እስረኞች ከእንግሊዝ ከእንግሊዝና ከዌልስ እስር ቤቶች በስህተት ተለቀዋል። ይህ አሃዝ ቀደም ካለው ጊዜ በ115 ከፍ ያለ እንደሆነ ተነግሯል። ዘገባው የቢቢሲ ነበር። ለአሁን ያለን መረጃ ይህን ይመስላል። ለብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላም አሌይኩም ረሕመቱላህ ወበረካቱ